ሚና ብሩኬ ግን ማለት ነው፣ ምንድን ነው የሚሻላቸው? የእውነቴን ነው የምላችሁ ቤተሰቦች። በዚህ አጋጣሚ ሙቪ ማለት ነው የቅመምዬ ምርጥ ወንድም ጠባቂዋ ከቡታጀራ ድረስ የሚጠብቃት የነበረ ሙቪ ማለት ነው ስላየሁት የእውነቴን ነው በጣም ደስ ብሎኛል። እነ ሚፍታ እነ ፍጼ በጣም ደስ ብሎናል። ሀይሚን ዛሬ በሳቅ እንድትሆንና የልደቷን ፕሮግራም በዚህ መልክ እንድታሳልፍ ስላደረጋችኋት ያው መጨረሻው ባያምርም በጣም ደስ ብሎናል። በድጋሚ ሀይሚቾዬ እንኳን ተወለድሽልን ሀፒ በርስዴ ብለናል። ሁላችሁም ደስ ትሉ ነበር። ቀልዳችሁ፣ መሰባሰባችሁ፣ እርስ በርስ ስትተራረቡ በጣም ደስ ይል ነበረ ማለት ነው። ሀይሚቾዬ እንኳን ሰምልር ሽልን በዚህ አጋጣሚ ያው ብሩኬ ያው መጨረሻ ላይ መጥቶ ነበር፣ ግን ደስ ያለኝ ነገር ምንድን ነው ልጆቹ አስተዋይ መሆናቸውን የተረዳውት ኬኳን ከቆረሰች በኋላ ነው ብሩኬ እንዲገባ ያደረጉት ና ያው ብሩኬ መጥቶ ነበረ። ሀይሚ ብሩኬን አላሰበችውም ነበር። ያው ትናንት ሁላችሁም በልደቷ ቀን ብሩኬ ምን እንዳረገ አይታችኋል። አለማስተዋልም አለማወቅ የሚሆን በትናንትናው ቀን አይገባም፣ ማድረግ የለበትም ነበር ብሩኬ ትልቅ ስህተት የሰራው፣ ስህተት ነው ግን ደግሞ ሀይሚዬ እነ እነዚህ ሰዎች ለእናንተ ብለው ነው የተሰበሰቡት፣ አደል ለአንችን ለማስደሰት የአንችን ልደት ለማክበር ብለው ደስ ባላች ደስ እንዲላቸው ብለሽ፣ ብሩኬ ቢኖር እንደው ብታልፊውና የልደት ሽን ፕሮግራም እስከ መጨረሻው አሳልፈሽ ብትለያዩ ደስ ይለን ነበር። ሁሉም በጣም አዝነዋል ቤተሰቦች፣ ምክንያቱም ሀይሜ ኬኳን ከቆረሰች በኋላ ብሩኬ መጣ። ብሩኬ ሲመጣው ጥላ፣ አንተ ድንጋይ የትናንቱን አረሳም ትናንት ያረከኝም በማለት በትናንት ቀን በልደት ቀን ምን እንደሰራይን ታቃለ በማለት እንግዲህ ያው ሀይሚ ያልቀ ሙቪ ወጥቶ ቢያወራትም መመለስ አልቻለችም። ያው ኬኳን እንደቆረሰች ነበር ብሩኬ መጣውና፣ ያው ጥላ ሄዳለች። ሁሉም በጣም ያዘኑት ኬኩ አልተበላ። ያው የልደቷ ባለቤት ናት አለ ኬኩን ቆርሳ መስጠት ያለባት። ከዛ በኋላ ፕሮግራም ይኖራል፣ ይጫወታሉ፣ ይስቃሉ። ልደት እንደዚህ ነበርና እኔ ራሱ በጣም አዝኛለሁ ሀይምዬ። ምክንያቱም እንደው ለነሱ ክብር ለነሱ ክብር ስት እንኳን ሀይምቾዬ እንደው ዘንበለሽ ብሩኬ ቢመጣም አሳልፈሽ ልደት ቀንሽን ብትሄጂ ጥሩ ነበር ብዬ ነው ማስበው። ምክንያቱም እዛ ጋ አንች አንችን ለማስደሰት ለአንቺ ክብር ለአንቺ ፍቅር ለአንቺ ቦታ ስላላቸው ነው አይደለም? ሁሉም እኮ ጊዜ ኖሮት አይደለም፣ ሁሉም ካላቸው ጊዜ ላይ ቆጥበው ያችን ሰዓት አንቺ ልደት ነው የተገኝተው አንቺን ለማስደሰት ሲቀልዱ፣ እርስ በርስም ሲተራረቡ የነበሩት አንቺን ለማስደሰት ነበረ። እና ለእነሱ ክብር ስትሉ እንኳን አንዳንዴ የእውነት እንደ አንዳንዴ እኮ ለሰው ክብርም ስትሉ ማትፈልጉ ሰው ቢመጣም ያው ትጎዳላችሁ አይደል? እና ያንን ሰዓት አሳልፈሽ ከእነሱ ጋር ሳይከፋቸው አሳልፈሽ ሄደሽ ቢሆን ብሩኬን ቢመጣም በጣም ደስ ይለኝ ነበር፣ ግን አልሆንም። ቤተሰቦቿ ብሩኬ ሲመጣ ሀይሚ ጥላን የሄደችው ማለት ነው። ብቻ ከባድ ነው። ያው ነገሮቹ ያው ቀስ ብለው ይፈታሉ ብለን የምናስበው ግን ሁሉም አዘኑ። የእውነት ሁሉም ተከፉ። ያው ቡሩኬም ተከፍቶ ነበር፣ አይቆረሰችበት ኬክ ቁጭ ብሎ በጣም ነበር የተከዘው። ግን ያው ትናንት አጥፍቷል፣ ስህተት ሰርቷል። ስህተት መሆኑን ያው በኋላ ነው የሚገባው። ብዙዎቹም ተናደዋል፣ እውነት ቡሩኬን የሚወዱት ሁሉ ሳይቀሩ። እንዴት በልደቱ እንደዚህ አይነት ነገር ታደርጋለህ? ይሆናልና ብሏል እኮ ሚፍታ ሶስተኛ ወገን ሴጣን ማለ ያለ እንዳይግባቡም እንዳይስማሙም የሆነ የሚያስጠላ ስራ እንዲሰሩም የሆነ ሴጣን አንዴ ገብቷልና ብቻ ያስጠላል። ሀይሚዬ ግን እንኳን ተወለድሽልን ከፋም ለማምገን እነ ሙቪ ተሰብስበው ስላዩቸው ጌታን ደስ ብሎኛል። እርስ በርስ ደግሞ ሲተራረቡ ደስ ሲሉ የእውነት ይህ ፍቅራቸው እንዴት እንደሚነፍቅ በዚህ አጋጣሚ ሶፊንም አይቻታለው። ቆንጅየዋ ሶፊ ማለት ነው። የሀይሚን ልደት በማስመልከት ነበር የተገኘችው ማለት ነው። እኔ እንደውም ማሂ መስዳይ ነበረ። በኋላ ላይ ነው በደንብ ሳያት ሶፊ መሆኗን የገባኝ። ሶፊ ሁላችሁም ታቋታላችሁና ሀይሚ ለእነሱ እንኳን ክብር ለእነሱ እንኳን ክብር ስትይ እንደው ዛሬም እቼ ልደትሽን ሰዓት አሳልፈሽ ሄደሽ ቢሆን አንዳንዴ ለሰውም ክብር መስጠት ጥሩ ነው ብዬ ነው ማስበው። ምንም ያበደላችሁ ምንም ያደረጋችሁ ሰው ይምጣ፣ ግን እነዛ ተሰብስበው የሀይሜን ልደት ለማድመቅ ለእሷ ክብር ስላላቸው ለእሷ ቦታ ስላላቸው ነው እዛ ጋ እንደዛ አድርገ የተገኙትና፣ ለእነሱ ክብር እንኳን አይምዬ ጥለሽ መውጣት የለብሽም መሄድ የለብሽም ነበር ብዬ ነው ማስበው። ግን አንዳንዴ አለማስተዋልም አለ ልጅነትም አለ እና ብቻ ከባድ ነው እና ብሩኬ በዛው ልክ አዝኖ ነው ይወጡ ሰጠው ማለት ነው በቃ እሱም ወጣ። እነሱም በቃ በትካዜ ተያይዘው ቆሙ። የእውነት ነው መላችሁ። ና ብቻ ከባድ ነው። እኔ የብሩኬና ና የሀይሜ ነገር እንቆቅልሽ ሆኖብኛል። የእውነት ነው መላችሁ። ቤተሰቦች መቼ እንደሚፈታ የነገራቸው መቼ እንደሚያበቃ አላቅምና፣ ብቻ እግዚአብሔር በማላቸው ገብቶ እሱ ያስታርቃቸው። እኔ ብያለሁ፣ የል ነገር መጨረሻው አያምርም ብያለሁ መጨረሻው አያምርም እና ከሁሉም ቀን በላይ ደግሞ ብሩኬ ትናንትና ጠፋው። ስህተት ነው ዛሬ እንደዚህ አደርገው ትናንት መሆን የሌለበት ነበር የልደቷ ቀን መሆን እያወቀ እንደዛ ነገር ልዳ ናት የምትባሏን የምትባለን ይዞ መጥቶ መሳም እንደዛ መሆን ተገቢ አልነበረም ሳስበውም አለማወቅም ይመስለኛል እንደዛ ያደርገው እንጂ በልደቷ ቀን ልደቷን ቀን ማበላሸት የለበትም ነበረ ብሩኬ ግን ተፈጸመ ተደረገ ምን ታደርጋላችሁ ግን አንዳንዴ ደግሞ እኛን ወደውን አክብረውን ለመጡ ሰዎች ደግሞ